የወንዞቹ ብዛት፣ የመልካ ምድሩ አይነት፣ ለግብርና ያለው ተስማሚነት፣ ለታሪክና ለቅርስ ለባህል ያለው ምቹነት ይሄን ያህል ትልቅ ሀብት ያለበት ሀገር ለምንድን ነው የተቸገረው? ያለማየት ነው? ያለማግኘት ነው? ያለመፈለግ ነው? ወይስ የመነፈግ ነው? ይህ ቁጭት እልህ መብሰልሰል የወለደው ሀሳብ ነው። የአባይ ልጅ ውሃ ጠማው እንዲል ሀገሬው ተፈጥሮ ያለ ስስት የቸረቻት ገጸ በረከት የልብ ወዳጅ ያደረጋት ኢትዮጵያ ሀብትን መንዝሮ ከመጠቀም እሳቤ ሳትቆራኝ የባለጸጋ ተመጽዋች ሆና መዝለቋ እንቅልፍ የሚነሳ እፎይታ የሚነፍቅ ጥያቄ ነው። ለሌላው አንድ የሚያያት ነገር ብርቅ ነገር እሷን አዋዶ ወዶ አደንቆ መሸጥ የሚቻልበት ነገር እያለ እኛ ራሳችንን ለማወቅ መለመፈለግ ያወቅነውን ማድነቅ መለመፈለግ እሱን ለማልማትም ያልፈለግንበት ምክንያት የትኛውን ኢትዮጵያ ነበር ታዳ የወደድናት የሚያስብል ጥያቄ ያስነሳል። ይሄን ካየን ድህነታችን በውሳኔያችን እና በፈቃዳችን ላያችን ላይ የጫነው እንደነበር የሚያሳይ ነገር አለው። ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው የነበረን። ችግር ዋናው ይሄ ሊደርሺፕ ችግር ነው፣ የሊደርሺፕ ሁኔታ ነው ብዬ ነው መወስደው። ትላንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደ ውስጥ ገልጠን ካየን ያለን ሀብት ለሀገራችን ይሆናል፣ ለባለ ይሆናል። ያ ትላንት ቁጭት ፋታ የነሳው ይህ ለምን ጥያቄ ከአእምሮ የተጣባው ኢትዮጵያዊው ቀልብ ዛሬ ምላሽ ልታገኝ ቁጭቷ በይቻላል ሳቤ ሊጣፋ ቀኑ ደርሷል። ዛሬ የነበርን ሰንሰለት ተበጥሶ የእንሆናለን መንገድ ተቀይሷል። ጸጋን ዘርዝሮ የመጠቀም ሀብትን መንዝሮ ጥቅም ላይ መዋል የሰርግ ተግባር እየሆነ መጥቷል። ዛሬ ላይ ይሄ እንዲሆን የተደረገበት ዋነኛው ምክንያት የነበሩ ሀብቶች ናቸው። ግን ደግሞ የሀሳብ መገለጥ በአዲስ የመመልከት የነበረውን ናሬሽን ቻሌንጅ ማድረግ ብቻ ሳይሆን ያለውን ሪያሊቲ ተቀብሎ ለአገር እድገት መስዋዕትነት ለመክፈል ዝግጁ መሆን የተገለጠ ዓይን የተገለጠ ሀሳብ ነው። እንግዲህ እዚህ ቦታ ላይ ማየት የምንችለው በአጭር ጊዜ የተሰራው ስራ ልማታችን መልከ ብዙ ደርዘ ብዙ መሆኑን፣ ሁሉንም አካባቢዎች ገጠሩን፣ ከተማውን ከጫፍ ጫፍ ለማካተት እየተደረገ ያለው ርብርብ ደግሞ ቀጥሎ የምትኖረው ኢትዮጵያ የልጆቻችን ኢትዮጵያ፣ እኛም እድሜ ከሰጠን ልናያት የምንችላትና እያየናት ያለች ኢትዮጵያ ምን ያክል ተገቢውን ስፍራ እየያዘች እንደሆነ ማየት ይቻላል። ቁጭት በተስፋ እንዲጣፋ የሌሎች ናፋቂ የሆነች አይን የራሷን ሀብት መግለጥ ትችል ዘንድ የትውልድ ምልከታን በይቻላል ሳቤ መግራት የሚሰራ ሀገር እንዳለው ማመላከት ይቀባል አንዳንዱ ቁጭት፣ አንዳንዱ ተስፋ ሊሆን ይችላል። ለባሌ አይን መገለጥ ወርቅ የሆነ ሀሳብ ይዘን ከመጣን ያን ሀሳብ ደፍተን ይላልን። ቁጭት ብቻ ይዘን ከመጣን እኛም ተንገብግበን እነሱን እንዲቆጩ አርገን እንመለሳለን። ተስፋ ደግሞ ካመጣን እንደዚሁ ነው። ሰው የያዘውን ነው የሚደፋው፣ የያዘውን ነው የሚሰጠው። መስጠት ያለብን ነገር ለትውልድ ሀገር እንዳለው ሊሰራ እንደሚችል ሊሰራ እንደሚችል ካስተማር ነው እሱ ደሞ ወስዶ የተለወጠ ነገር ሊያመጣ ይችላል። የዛሬ ስድስት ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችል በጣም በርካታ ስራዎች ይሠራን ነው